አብርሽ ለሩታ ይዘፈነላት። እንግዲህ ከትላንትና ጀምሮ ሙሽሪት እያላት ነበር። ዛሬ ደግሞ ቅብጥብጥ እያረጋት ነው። ይገቧታል። የኛ ጀግና፣ የኛ ጠንበለል፣ ያው ማትጠገብ። በዚህ አጋጣሚ ሳቃችሁ፣ ደስታችሁ እስከ መጨረሻ የሚያደርግላችሁ አብርሽና ሩታ ማለት ነው። እንግዲህ ዛሬ በቲክቶክ እየቀወጡት ነው። ማታ ደግሞ በአዲስ ቪዲዮ ይመጡልናል ብዬ ተስፋ አደርጋለሁ። በዚሁ አጋጣሚ እንግዲህ ሰሞኑ የሩታ ቅንድብ አነጋጋሪ ሆኖ ነበረ ዛሬ ደግሞ በራሷ ይፋ አድርጋለች ማለት ነው እውነት ይገርማል እኮ ሩታን አለማድነቅ እውነት የኔ ጀግና የኔ አንበሳ የኔ ነብር ነብር እኮ ናት በራሷ የምትተማመነውስ ነገር እኔ እሱ ነገር ስወድላት እውነት የምትፈልገው ነገር የምታረገውን ነገር ማድረግ የምትችል ሴት ማንም አይከለክላት ይሄ ያስጠላብኛል። የሚሆን ሳይሆን በቃ ይሄ ሰው አውርቶብኝ ነበረ ወደ ኋላ ልበል ልትሰበር የማትን ነገር በጣም ነው የሚገርመኝ ማለት ነው። በራሷ የምትራመድ በራሷ በቃ በህሊናው ያላት ነገር ማትገደብ ሴት ሩተናየው ማለት ነው። ጀግና የኔ አንበሳው ማለት ነው። እንኳንም ይፋ አደርግ አደረግሽላቸው የሚመጣ ነገር ይመጣል እንግዲህ ጎረቤቶቻችን ተንጫጩ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ብዙ ዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ሙሽሪትና ሙሽራው በቲክቶክ እየቀወጡት ነው። የላየ ካለ ደግሞ ጎራ ብሎ ማየት ይችላል ማለት ነው። አብሮባቸዋል ደግሞ ማለት ነው። እረ ሳቁ ያደርግላችሁ፣ እስከ መጨረሻው ምቀኛ ሸረኛ ያርቅላችሁ። ነት በጣም ደስ ትላላችሁ። አብረሽና ሮታ ደስታችሁን ስላየን ደግሞ እኔ በጣም ደስ ብሎኛል። እና ደስታችን ደግሞ እስከ መጨረሻ ላይ አድርገው እንሻላ እድው አድርጉ። እና ፕሮግራማቸውም ደግሞ ደስ በሚል ሁኔታ እናሳልፋለን ብዬ ተስፋ አደርጋለሁ። እንግዲህ ከሄድንም ደግሞ እንገናኛለን። ያው መዳም እየተንጫጫች ነው፣ እንደምንም ብለን እናሳምናለን ብለን ተስፋ እናደርጋለን ማለት ነው። እውነት ለመናገር እኔ ገና ከአሁኑም ጓጉቻለሁ ማለት ነው። በጣም ከእነሱ የበለጠ እኔ ጓጉቻለሁ ማለት ነው። አብርሽና ሩታ ሁሌም ሳቁልኝ ሁሌም ደስተኛ ሆኖልኝ ማለት ነው። አንቺ ጠንበለል ሩታዬ፣ የኛ ጀግና፣ የኛ አንበሳ አንቺ፣ ቃላት የለኝም እኔ ለአንቺ ማለት ነው። ሁሌም እንደዚህ በራስሽ መተማመን የሚባሉት ነገር አለ። ማንም ማይገድብሽ፣ የሰውን ወሬ ወደ ኋላ ማይወስድሽ፣ የሰውን ወሬ ማይሰብርሽና በቃ እራስሽ ከፍ አድርገሽ እንድትኖሪ አንቺ የፈለግሽውን ነገር ማድረግ የምትችይ ሴት ስለሆንሽ ሁሌም ምክንያቱም አንድ ሰው የፈለገ ነገር ማድረግ ያምርብኛል በእኔ ይሄድብኛል ያለ ነገር ማድረግ መብቱ ነው፣ መልበስ መብቱ ነው፣ መዘነጥም መብቱ ነው፣ ማውራትም መብቱ ነው ማለት ነው። አንቺ ደግሞ ያንን ማንም ሊገድብሽ አይችልም። ምክንያቱም አነጋጋሪ የሆነው ነበር። እውነት ለመናገር ማለት ነው ዛሬም ብላዋለች ሰው ማለት ነው። በጣም አነጋጋሪ የሆነው ነበር ሚዲያ ላይ ብላለች። አሁን ሆኖ ነበር፣ ብዙዋችንም እያወራንበት ነበረ። በነገራችን ላይ አንድ ሰው የራሱን ህይወት እኖራለው ካለ ማንም ይከለክለው የለም። ለምሳሌ ዛሬ ይሄንን በላሽ፣ ነገ ይሄንን ጠጣሽ፣ ነገ ከከሌ ጋፈቱ ተነሳሽ የሚባል ነገር እኔ በፊትም አልገድፈውም ነበር፣ ምክንያቱም በሰው ህይወት መግባት አንችልምኛ። የራሳቸው ህይወት መኖር መብታቸው ነው። እዚህ ጋር እኔ ዛሬ ማንኛውም ነገር ባረግ አንድ ሰው ወጥቶ እንደዚህ ነገር ለምን አረግሽ፣ ያስጠላብሻል፣ ይደብርብሻል የሚለኝ ነገር ብዙ ነገሮች አሉ። ለምሳሌ ሳጠፋ ያለ አግባብ ነገር ስሰራ የሆነ ንግግር የማያምር ከሆነ በዛ ነገር ሰው ሲመክረኝ መመለስ ይችላሉ። ግን በራሴ ህይወት ራሴ ያምርብኛል ባልኩት ነገር እኔ እንጃ፣ ሰው ይጎዳኛልም ይጠቅመኛልም ብዬ አላስበውም ማለት ነው። ምክንያቱም ብዙአችሁ አብሩታችሁ ነበር ያወሩትም። በቃ ሚዲያው ላይ ሌላ አይዲያ ሲጠፋ ብቻ በሩታ የቀደመ ነበረ የሚሸራሸሩት የነበረ። ዛሬ ደግሞ ይፋ ስላደረገች እንዴት ደስ እንዳለኝ በቃ ሩታ እኮ መወዳት ማለት ነው። በምክንያት ነው ወላሂ፣ በጣም እኮ ነው መወዳት። ስለ መወዳት የሚል ብቻ ሳይሆን በቃ ያላትን ነገር ነው ያስወድዳት። በቃ የራስዋን ነገር እስቲ እናንተ አስቡት፣ የምታደርገው ነገር ማለት ነው። ሰው ይገድበኛል አትልም። በቃ የሆነ የራሷ የሆነ ነገር ያስደስተኛል ያለች ነገር ከማድረግ ወደ ኋላ አትልም እና አንዳንድ ሰው አሉ፣ ሰው ምን ይለኛል ለሰው ብሎ የሚኖሩ ሰዎች አሉ። ሩታ ማለት ያ ሰው አይደለችም። በራሷ በቃ ሙልት ያለች ቤት ማለት ነው። ምን ብዬ ልግለጽላት ቃላት የለኝም ማለት ነው። እና አብርሽና ሩታም ደግሞ ዛሬ ፏፈንጠሽ ብለዋል ማለት ነው። እንኳን ደስ አላቸው የኛ ፋሚሊዎች ማለት ነው። ሳቃችን አብሄት የኔማ ደስታ ደስታ አይደለም ብቻ ለጤና ያደርግልኝ ማለት ነው። በኋላ እንዳላለቅስ ብቻ እንዳላለቅስ ማለት ነው። የሰሞኑ ሳቅ፣ የሰሞኑ ደስታ በቃ አልችልም ማለት ነው። ምክንያቱም ስለመወዳቸውና ስለማደንቃቸው በተለይም ደግሞ ሩትዬ ስትጎዳ ነው ስታለቅስ አልወድምና እና ማንም አይወድ አለ በስንት አንዱ ነው እንጂ የሰውን ደስታ የማያስደስተው ሰው አለ ብዬ አላምንም። ቤተሰቦች የሁላችንም ደስታ አላህ ሙሉ ያደርግልን፣ ሰይጣኑን ያርቅልን፣ ከይሩን ነገር ያቀርብልን። አንድነትን፣ ፍቅር፣ ሰላም፣ በቃ መተሳሰብ የሚባል ነገር በእኛ ላይ ይስፈር ነው እምለው። ሌላ ነገር የምለውም ነገር የለም። እንግዲህ ማታ በጉጉት እንጠብቃቸዋል። በአንዳቸው ቤት ይመጣሉ ብዬ ተስፋ አደርጋለሁ፣ ወይ በሩታ ቤት ወይም ደግሞ በአብርሽ ቤት ብቅ ይሉናል ማለት ነው። እንግዲህ እነሱ ሳይኖሩ እኛም ደም ስራችን አይሰራም ማለት ነው። ከአብርሽና ከሩታ ወጣ ነው ደም ስራችን የሚንቀሳቀሰው ማለት ነው። ጉዳችን እኮ ነው እናንተ እውነት የሰው ፍቅር ይስጠል። ብቻ በቃ በጣም ደስ ብሎኛል። የኛ ፋሚሊዎች ሁሌም ደስተኛ ሆኖልኝ በዚህ አጋጣሚ ያው የሙቢም ቻና እንዳትረሱ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቲክቶክም፣ በቃ ቴሌግራምም፣ ዋትሳፕም እያደረጋችሁ የሙቢን ደስታ እንመልሳለን ብዬ ተስፋ አረጋለሁ። እንደውም ዛሬ እኔ በሙቢ ቤት ነው የምጠብቀው አብርሽና ብታ እንሻላ ይመጣሉ ብዬ ተስፋ አረጋለሁ። ይመጣሉ ምን ይታወቃል ማለት ነው እና ብቅ ቢሉ አቤት ደስታ ነበረ። እኔ በጣም የምጓጓ ነገር ቢኖር ሰሞኑ በሙቤ ቻና በቃ የሆነ ታሪክ ሊሰራበት ፈልጋለ። ወይ ሀይሚና ቡራ ወይም ደግሞ ሩታና አብርሽዬ ቢመጡ በጣም ደስ ይለኝ ነበር። ምክንያቱም ይህም ደግሞ የእሙቤ ደስታ ለማየት ነው። እንሻላ በቅርቡ ደግሞ ደስተኛ ሆኖ እናየዋለን ማለት ነው። የነበረን ቆይታ ይሄን ይመስል ነበር። ባይ ባይ።